በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መስከረም 26 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስም። መስከረም 26 በዝች ቀን እግዚአብሔር የመላእክት አለቃ ገብርኤልን ወደ በራኪው ልጅ ዘካርያስ ልኮት መጥምቆ ዮሐንስ ከእርሱ ስለ መወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ ጊዜ በመጸን ላይ ወደ እግዚአብሔር ይመዋለድ ነበር። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርን ሙሉአት ያለው በረከት ያጣ ነው በማለት እስራኤል ይገዳደሩት ነበረና ልመናውኑ ሰማ። በቤተ መቅደስም ቆሞ ዕጣን ሲያሳርክ መልአኩን ላከለት። በከበረው ወንጌልም እንደ ታ እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መድከም የመውለጃውንም ጊዜ እንዳለፈና ፈጽሞ እንዳረጀ የምስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካንም እንደሆነች ያውቃልና፣ ስለዚህ ነገር እንዴት ይሆንልኛል? እኔ ያረጀሁ ሽማግሌ ነኝ፣ ምስተም እንዲሁ ዘመኑ አልፎ መካን ሆናለችም ብሎ የእግዚአብሔርን መልአክ ተከራከረው። መልአኩም እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ የተልኬ ነበር፣ ልትጠራጠር ባልተገባህም ነበር። አሁንም ይህን በጊዜው ይስትፈጸም ዲዳ ሆነህ መናገር ይሳናሃል ብለው ገሰጸው። ዘካርያስም የወልድ እግዚአብሔርን መንገድ የምጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በምገረዝበትም ቀን የሕፃኑን አባት ዘካርያስን የሕፃኑን ስም ምን ብለው እንደሚሰየሙት ጠየቁት። በእርሱም ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። በዚያም ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነው። ስለ ልጁ ዮሐንስም እርሱ የልዑል ነቢይ እንደሚባል መንገዱንም ሚጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ በእግዚአብሔርም ምስጋና ይሁን እኛንም በዘካርያስና በኤልሳቤጥ በልጃቸው በዮሐንስ ጸሎት ይማረን በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን በዚችም ቀን የሰማዕቱ የቅዱስ ዮስጦስ ልጅ የቅዱስ አቦሊ የሥጋው ፍርሰት ሆነ ተብኛ የአስር ሺህ ሰማዕታት የቅድስት አጋታ የበርባራ የዮልያ እና የአባት ጊዮርጊስ መታሰቢያቸው ነው በረከታቸውን ከእኛ ጋር ትኖር ለዘለ ዓለሙ አሜን መስከረም 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ድንግል ማርያም ቅዱስ ዮሰፍ አረጋዊ ቅዱስ ዮሐንስ መጥምቅ ጽንሰቱ ቅዱሳን ዘካርያስ እና ኤልሳቤጥ ቅዱስ አቦሊ ሰማዕት ፍልሰቱ። ወራዊ በዓላት ቅዱስ ቶማስ ሐዋርያዊ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓ ዘሐይቅ፣ ቅዱሳን ሰማዕታት ማግራን፣ ቅዱስ አቡነ ሰላማ ከሳተ ብርሃን። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሶ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኻ እንዲህ አለችው። አንቺ ከሴቶች መካከል የተባረክሽ ነሽ የማጸነሽን ፍሬ የተባረከ ነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ሉቃስ ምዕራፍ አንድ ከቁጥር ሃያ አራት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የው እንግዲህ ሰባክያት፣ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉኃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበስብበትን ጉባኤ ቦታ ባርኩ። ይህን መጽሐፈ ረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን ዓለም ባቡን በርካታ መንፈስ እና በተመስጦ ህሊና ያዳመጠ በደለኛም ሁሉ ብታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።